ምክንያቱም ለአህባሾቹ ሙስሊም ናቸው ብለው ደንግጠው እኮ ነው። አባታችን ሀጅ ሙፍቲ በክፉ አይናያችሁ እያችሁብን፣ ክፉ ነገር ተናገራችሁብን፣ መጥፎ ነገር ተናገራችሁ ብለው የተቆጣ ሰው እስልምናው ሲነካበት ዝም ይላል ብለህ መገመት በራሱ ሞኝነት ነው። የክርስቲያኑ ኡማ በደንብ ስማ። ምን ወዳችሁን፣ አልወደዳችሁልንም፣ ሀጅን አላከበራችሁም፣ ሀጅን እንዲህ ብላችሁ ብናል ብሎ የተቆጣ ሰው ነቢዩ ሲነካበት፣ እስልምናው ሲነካበት ዝም ይለኛል ብሎ ማሰብ በራሱ ሞኝነት ነው። የተላለፋችሁት እዚህ ጋ ነው። በነገራችሁ ላይ ኡማው ጀምአው፣ ክርስቲያኖች ገና አልተገለጠላ፣ እንቆቅልሹ ገና አልተፈታላችሁ። ስትሳደብ ነው፣ ለረቦ የምትሳደቡት። ተሳደቡ፣ አሁንም እስልምና አይሁድና ክርስቲያን ካልገደለ ጀነትን አይወርስም። እስልምና አራጅ ነው። እስልምና በደምና በካራ የተመሰረተ ነው። በሰይፊት እስኪ አሁን በሉ አሁን በሉ ስቴ ለሐጂ ሙፍቲ እንደዚህ ጥብቅና የቆሙ ሰዎች ለእስልምናቸው እንደሚሞቱ ማወቅ አለባቸው። ምክንያቱም ሀጅንም የሰጣቸው እስልምና ነው። በሉ አህባሽ ምናምን ሳትሉ ልክ እንደ በፊቱ ሙስሊም እያላችሁ የምትሳደቡ ክርስቲያኖች፣ አሁን በንጽጽር ዘርፉ ተሳደቡ። ውስጥ ቪዲዮ ስሩ አሰሩ። አሁን የምትሳደቡት ዋህብያ እያላችሁ ነው የምትሳደቡት። ጽንፈኛ ቡድን በእስልምና ተከልሎ እኔ መጽሐፌን ስጽፍ መጀመሪያ ማሳትመው ይሄኛውን የቲክቶክ ስቶሪ ነው። የመጽሐፉን ርዕስ እንመርጣለን። ተሳደቡ አሁን ዋሃብያ፣ ጽንፈኛ አሸባሪ። ከዛስ ሐጂ ሙፍቲ ከመቃብር በላይ ስራቸው ይሆናል። ነባሩ ሙስሊም ሰላማዊ ነው። ነባሩ ሙስሊም ደግና ሩኅሩኅ ነው። ችግር የለውም። እኛ ነባሮቹ ሙስሊም ጋር ጥገኝነት እንጠይቃለን። ጠይቃለን በሉ ጋይስ፣ ምንም ችግር የለውም። ስለዚህ አሁን እስልምና ገዳይ ነው አትሉ። አምናችኋል። እስልምና ገዳይ እንዳልሆነ እስልምና ሰላም እንደሆነ አምናችኋል። እንተማመን። እኔ ሀጂ ሙፍቲ በጣም ታሪካ እኔ በጣም ነው የምወዳቸው። ታውቃላችሁ፣ በጣም በጣም ነው የምወዳቸው። እጅግ በጣም ማለት ነው ሀጂ ሙፍቲ ታሪክ ነው ሰርተው ያለፉት። ታሪክ ታሪክ ሰርተው ነው ያለፉት። ምላችሁ የክርስቲያኖችን ጭንቅላት ብሬን ዎሽ አድርገው ነው የሄዱት። እጥብ አድርገው በቃ። አሁን ወደፊት ዝም ብለን ማየት ነው። የሚሰደበው እስልምና ነው ወይስ ውሃብያዎች ናቸው? ውሃብይ እየተባለ ነው የሚሰደቡት ወይስ ሙስሊም እየተባለ ነው የሚሰደበው? ለነባሮቹ ሙስሊም ክብር ሲባል ነብዩ መሐመድ ከተከበሩ ጀሚላ እና ከድር ብትሰደቡ ምንም ማለት አይደለም። በዳቦ ስም መሰደብ ምንም ማለት አይደለም። በነገራችሁ ላይ አይመስላችሁ እና ታሪኩ ተጽፏል። እያየን ነው። ለውጥ አይተናል። አሁን እስልምና እየተሰደቡ አይደለም። አሁን ነቢዩ አላህ እየተሰደቡ አይደለም። የግብረ ገበ ቃላቶችን አይተናል። የተሽሞኖ መሆኖ ቃላቶችን አይተናል። ምን እንዳየ ታውቃላችሁ? የህዝብ ቅምጦች ቤት አንድ ሰው ገቡ በዚህ ሳምንት ነው ምክራችሁ። የህዝብ ቅምጦች ቤት አንድ ሰው ገቡ፣ መነፅር ያደረጉ ትልቅ ሼባ ናቸው። አላህ እንዴት እኔ እንድገልለት ሰው ይልከኛል አሉ፣ እኔ የሁል ጊዜ ጥያቄ ነው ሲሉ ሰውየው ተሳቀቀ። ጋይስ አይታችሁታል? ቁልጭ ቁልጭ ቁልጭ ቁልጭ። ለምን በፊት ቢሆን እስልምና ገዳይ ነው እስልምና አራጅ ነው የሚለው። አሁን ካለ አህባሾች ሊቆጡ ነው። ሰውየው ካሜራቸውን አብርተው ስግጥ ብለዋል፣ መነጽራቸውን አድርገው እስልምና በግድያ ላይ የተመሰረተ ነው። እንዴት ነው አላህ ግደል ብሎ የሚልከኝ? ነን እያሉ እሳቸው ያወራሉ። ለምን እሱ በፊት ያስተማራቸውን ነው የሚያወሩት። ጀለስ ተሳቀቀ። ጋይስ ተሳቀቀ። እኔ በቃ እንዴት ሀሴት እንዳደረኩ ልነግራቸው፣ ሪከርድ ያደረኩ ወደ ሰማንያ ሰው ምናምን ይላኩት ይሁት ይሄን ቪዲዮ አልኳቸው ይህም ቪዲዮ ይሁትና፣ ምን ተረዳችሁ? ሳይኮሎጂካሊ ምን ተረዳችሁ አልኳቸው። ወቅቱን እንደጠበቀ ዝናብ ገብታችኋል። ሰውየው የተማሩትን ነው። እስልምና ገዳይ ነው፣ አራጅ ነው ሲላቸው ሲማሩ ስለነበረ ስግጥ ብለው እሱን እየባረኩት፣ ስለ እስልምና አራጅና ግድያ አላህ ግደሉ እንደሚል ሲናገሩ ግን ተሳቀቀ። ሰውየው ተሳቀቀ። አንዴ ወደዛ ይላል፣ አንዴ ወደዚህ ይላል፣ አንዴ ወደዛ ይላል፣ አንዴ ወደዚህ ይላል እና ትችላላችሁ የኢትዮጵያ ሙስሊሞች ትችላላችሁ፣ ትችላላችሁ። አሁን ነው ሃጅ ሙፍቲ ስራችሁ ከመቃብር በላይ ይውላል ማለት አሁን ነው እያየን ስለሆነ ማለት ነው። እና መፈክሮ የሰራው እናንተ ላይ ነው። በነገራችሁ ላይ እራሳችሁ ናችሁ። በፔጃችሁ ላይ የሃጂ ሙፍቲ ስራ ከመቃብር በላይ ይኖራል። ነባሮቹ ሙስሊሞች ሀቀኛ ናቸው። ለካ ላወቅንም እስከ ዛሬ ጽንፈኛው፣ ለካ ውሃ ብዬ ነው ብላችሁ በቴሌግራም ፔጃችሁ ላይ ጽፋችኋል። እውነትም ሃጂ ሙፍቲ ስራቸው ከመቃብር በላይ ይኖራል። ምላሳችሁ እንዲህ ለሁለትን ይቆረጡላችሁ፣ ለሁለት በዳቦ ስም ነው አሁን የምትሳደቡት። እስልምና ብላችሁ አትሳደቡም ሰው። ስለዚህ ይህ ነገር ነጃትና ከድርን ያስከፋል ብዬ አላስብም። ስትሳደቡን የኖራችሁት እስልምናችሁ ይከበርላችሁ። እናንተ የምትሳደቡ ምንም ማለት አይደለም። እና ይህን ነው ማለት የምፈልገው። በጣም ጥሩ ነው።